ዛሬ ደሞ ይችላቸው የመጣሁት ኖላዊትን ነው ማለት ነው። ኖላዊት እንግዲህ ሃና የአንገቷ መስቀል ጠፍቶ ፍለጋ ላይ ናት ማለት ነው። ያ መስቀል ደግሞ መለያ ነው ተብላለች። እርግብን እንዴት አድርጌ ልጠይቃት፣ ወይስ ለሰላም ልንገራት እያለች በጣም ግራ ተጋብታ ከአባቷ ጋር እያለቀሰች ነው ማለት ነው። ልጅ የምንሆነች ነው ልብሱን የምትመነቃቅርው ይላታል ሃናን ማለት ነው። አይ አባ ልብስ መስቀሌ ጠፍቶ ይኖትሏል። እኔ እኔ ካስቀመጥኩት አንድ መጽሐፊ ውስጥ ነው አንድ ደግሞ ጊዜ ውስጥ ነው የሚሆነ ይላታል ማለት ነው። እሷም ደግሞ እያለቀሰችልም ቦታ ፈልግ ዋለሁ ስራ ቦታ ምናልባት ተተሽ ይሆናል ይላታል። ፈልግ ያለው አባ መስቀሉ ለእኔ ሁሉ ነገሬ ነው። አንተ ብቻ ነህ ደግሞ ሁሉ ነገሬ፣ እናቴም አባቴም ሁሉ ነገሬ፣ እህቴም ወንድሜ አንተ ነህ ትለዋለች ማለት ነው። እያለቀሰች ትተኛለች ማለት ነው። ግራ ተጋብታ ከአባቷ ጋር ይለቃቀሳሉ ማለት ነው። ስለሱ ጉዳይ አታንሳቤ። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ ዛሬ ደግሞ ኖላዊትን ይጀላችሁ መጥቻለሁ። ኖላዊት እንግዲህ የመጀመሪያ ናቸው ለእኔ አዲስ እንግዳዎቼ ናቸው። ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱኝ። እንግዲህ የሀና መስቀል ጠፍቷል ማለት ነው። የሀና መስቀልን ማን የወሰደብኝ እያለችን ነው ማለት ነው። ልጠይቃት እንዴ? ሰላምም መጥበቅ ትገባና ታወራለች እንዴ። ሀና የድልሽ ምልክት ነው ብሎ አሳለ ነበረ አባቷ። ስለዚህ ሰላም ትሄዳለች ወደ መጥበቅ። እንዴ ሀና ምን ሆነሽ ነው ብቻ ብቻሽን የምታወሪው? ትላታለች ማለት ነው። አይ መስቀልሌ፣ ጠፍቶኝ መስቀል እኮ ልብሰሻል ምንድን ነው የጠፋልሽ ይህን ያህል ውድ እቃ ነው እንዴት? እላታለች ሳይሆን፣ አይ አይደለም፣ ግን ጠፍቶኝ እሱን ስለምፈልገው ነው። እሽ፣ ርቦኛል፣ ቁርሳ ምጭሊ፣ ቀስ ብለን እንፈልገዋለን ብላ ትወጣለች ማለት ነው። እንግዲህ እንትና አሀንዬ፣ እርግብ እንግዲህ ደግሞ ከአክስቷ ጋር ሄዳለች ማለት ነው አክስቷ ጋር ሄዳ እርግብም ስለዚህ አክስቷ ጋር ትሄዳለች። አክስቷም ደግሞ እንደ እሳት መጪ ምናምን። እንዴ አክስቴ ተቀይመሽኛል ማለት ነው። እንደዚህ ምን አድርጌሽ ነው? አነጋገርሽ እኮ ከኔ ጋር ጸብ ያለሽ ነው የሚመስለው ትላታለች። የእንትን አክስት ማለት ነው፣ የእርግብ አክስት። ያባልሽ ካለ አልመጣም። እሱ በሌሊት ነው ያለው የወጣው። ስለዚህ ከዛ ቤት ከጠፋሁ ምን አዲስ ነገርስ ተፈጠረ? ሰዎቹ ግን አንቺ ከነገርሽ በላይ ሀብታሞች ናቸው ትላለች። ግብም፣ ለአክስቷ ማለት ነው። ለሰራተኛው መቶ ሺህ ብር አንስታ ሰጠቻት። በምን ምክንያት ትላታለች ማለት ነው። እኔ ከ ስለተገኘሁ ደስ ብሏት ዘግና ሰጠቻት ትላለች ማለት ነው። ያው ለሀና ብር ተሰጥቷታል። እና እርግብም ደግሞ ለሜላትን ብር መቀበል አለብሽ ትለብላ አክስቷ ትመክራታለች ማለት ነው። አክስቴ ምን አስብሽ ነው? እንዴት አድርጌ ነው መቀበለው ትላለች ማለት ነው። እርግብ እርግብም ደግሞ እንዴ ምን አስበሽ ነው አክስቴ፣ ንገርኝ? እያለቻት ነበር። ምን ማድረግ እንደምን እንድነግርሽ ከፈለግሽ እኔ ጋ ሄደሽ ቡና ፍልጭሽ ሽሊ ምናምን እየጠጣን እነግርሻለሁ ትላታለሽ ማለት ነው። እሷም እሺ በቃ አክስቴ ትልና ተከተላት ትሄዳለች። ግን አልቆይም፣ ስራ ቦታዬ መቆየት አልችልም እያለ ነበር ማለት ነው። ሃናም እንግዲህ ሜላት ልብስ እያጣጠፈ ስለነበረ ትገባለች፣ አንኳኩታል ማለት ነው። እንዴትዬ፣ ምን እያረጉ ነው? እኔ እኮ እሰራለሁ እያጣጥፋለሁ ለምን ትሰሪያለሽ? ምናምን ብላ ትቆጣለች። እትዬ እትዬ ለምን ትሰሪያለሽ? ምናምን ትላታለች ማለት ነው። እሷም ደግሞ አይ አንዳንድ ነገር እኮ ላግዘሽ ስለፈለግ ኮ ነው ሀኒ። እንዴ እኔ እያለሁኝማ አንቺ መስራት የለብሽም ትላታለች ማለት ነው። ከዛ ልብሱን አብረን እንጠፋውሽ ትላለች። ልብሱን እያጣጠው እያወሩ እንዴ ስራ የለውትም እንዴት እዬ ዛሬ ትላለች። ዛሬ ስራ ሰመፈታ ብዬ እዚህ አለይ ከሰዓት ስለምገባ ነው ትላታለች ማለት ነው። እንግዲህ ያህና ማን እንደሰረቃት አይታወቅም ማለት ነው። ሀናን አክስቴቱም እንግዲህ እርግብ እርግብም ሄዳለች ከአክስቷ ጋር ማለት ነው። በቃ ልሄድ፣ ይህን ያህል ከሸኝሽኝ ይበቃኛል፣ እርቀን ለአየሩም ጥሩ አይደለም፣ አክስቴ መመለስ አለብሽ ትላታለች። ስለዚህ እኔም ወደ ላይኛው ሰፈር ሰው ማግኘት ስለምችል በዛ ልሄድ ትላለች። ሁሉን ነገር ተጠንቅቀሽ ማድረግ አለብሽ ሀንዬ ትላታለች። ሜላት ማለት በጣም ቆቅ ነች። ስለዚህ ሁሉን ነገር ስሰሪ በቀላሉ ደካማ ጎኗን አግኝተና የገባንባት እርግብ አደራሽን እያለች እርግብ አክስት ማንች እርግብን ትመክራታለች። አክስቷ ማለት ነው። አክስቷ ጋር እየተመካከረች እሷን ማለት ነው። የምትላተን ሁሉ ልታደርግ ነው ሂዳ ማለት ነው አንድ የሚጠራጠር ታገኘች አትለቀንም፣ ትላታለኝ ማለት ነው። እሷም ደግሞ ከአክስቷ ጋር ተመካክረው ምናምን ትሄዳለች ማለት ነው። ውድ ቤተሰቦች፣ አደራሽን፣ ጥንቃቄ ማድረግም አለብሽ፣ ጥንቃቄ ማድረግሽን አትርሽ ተባብለው፣ ሰላም ተባብለው እሷም ወደ ነበረችበት ተመለሰች ማለት ነው። እርግብ እንግዲህ ሰላም ዬም ደግሞ ሳሎም በይቆጭ ብላ ነበር ምን ነው ሰላምዬ፣ እዚህ ነሽ እንዴ? ካሁን ካሁኑ ስራ ሄዳለው ይሄ እረፈለብኝ ትላለች ማለት ነው። ሰላምዬ፣ በቃ እሺ እማዬ፣ ለምን ትሄጃለሽ ስራው ቢቀርብሽ? ስትላት አለኝ ማለት ነው። እማዬ ስትላት፣ አቤት እህቴ፣ እህቴ ትዳ ነው እማዬ ትላለች። ጥሩ ግን የተወሰነ ገንዘብ እፈልጋለሁ ትላለች ማለት ነው። ስለዚህ እናቷን ብር እየጠየቀች ነው ሰላምን ማለት ነው። እህትሽ ተመጣይ የምፈልገውን ነገር አድርጊላት። እንግድነት እኮ ቀርቷል አሁን እንግዳነች። ቢርባት እንኳ ስጡኝ የማትል ሰው አይደለችም። ደግነቷንም አትታማም። ስለዚህ ለእህትሽ ምግብ ስጫት፣ ምግብ ስጡኝ የማትልሽ ናት። አድ እንግድነቱ እኮ አልቋል ትላለች። ሰላምም ግራ ተጋብታ ቁጭ ብላለች ማለት ነው። እናቷም ወደ ስራ ቦታ ወደ ዘሮ ሀና ሄደች ማለት ነው። ወደ ስራ ይህ እንግዲህ የ ሽማግሌው ጋር ሄዶ ነበረ እንትና ወንዱ ልጅ፣ እሱም እያወራ ማለት ነው ስለ ሐና ስለ ሐና ምናምን። እሱ እኮ ሙድ አቁም እንዲህ እያለ ነው የሐና እህት እንዴት ናት ፍቅር? ሌላ እህት አለህ እንዴ? ሐና ሐና እኮ እህት ናት። በየቀኑ እጠይቃለሁ ብዬ ነው እያለው ነበር ማለት ነው። የሐና ወንድም እንግዲህ ከአባቱ ጋር እያወራ ምናምን፣ አጼው እንግዲህ ግራ ተጋብቷል ማለት ነው። ምክንያቱም ፍቅርስ እንዴት ናት? ደህና ናት ወይ ታገኛታለህ ወይ ይለዋል አባቱ ማለት ነው። አይ እሱማ ደህና ናት እያለች ነበረች ማለት ነው ያው ሀንዬ መስቀሏ ስለጠፋ ግራ ተጋብታለች ማለት ነው። በጣም አዝናለች ማለት ነው። መስቀሏ የጠፋበት እንግዲህ ምክንያት ማን እንደወሰደው፣ ማን እንዳለባት አታውቅም ማለት ነው። ስመስለኝ እርግብ ነች የወሰደችው መስቀሉ ማለት ነው። ሰላም እንግዲህ ይህናን አባት ልዝ ነግራይ ትችላለህ ሆይ ትለዋለህ ሀና፣ ሰሞኑን እየተጨነቀች የተጨነቀች ስለሆነ ለማወቅ ፈልጌ ነው። ምናልባት አንተ ልትነግረህ ከቻልክ ብዬ ነው። ስለዚህ አባቷ አልተሻላቸውም እንዴ? ፋዘርዬ፣ አልተሻላቸውም፣ በጣም እየባሰባቸው ነው። እቤት ውስጥ ነው እያሳለፉ ያሉት ትላለች ማለት ነው። ግን ገንዘብ ከየት ይምጣ ስለዚህ ሰላም ለሀና አባት ልታሳክም እንትን እያለች ነው ማለት ነው። እኔና ወንድሜ ቀንሰን ሀና ልናግዛት እንፈልጋለን። ስለዚህ ለእኔና ለወንድሜ የሚሰጠንን ብር እያጠራቀም ለአባቷ ማሳከሚያ መሆን አለበት ይላል ማለት ነው። ስለዚህ